እውነተኛ ስሜትን ለመግለጽ ማለቂያ የሌላቸው ምክንያቶችን መደርደር፣ በዚህ ምክንያት በሶስት ነገር ላይ በደል እናደርሳል። እንኳን ወደ ቻናላችን በደህና መጣችሁ። ቻርነት ነ ሰብስክራይብ እያደረጋችሁ ቤተሰብ ነው። ዓላማ ብለህ የያዝከው የትኛም ነገር ከቆይታ በኋላ ውስጥን እየረበሸ ቢሆን ምን እያደረክ እንደሆነ እንኳን ግራ በገባ ምክንያቱ ዓላማ ብለህ የያዝከው የራስን ፍላጎት ሳይሆን የቤተሰቦችን የአካባቢን ወይም ደግሞ የጓደኛ በተለይም ደግሞ አካባቢያችን ላይ ትልቅ ቦታ ደረሰ ሰው ካለ እንደሱን እንጂ መሆን ስንባል እናድጋለን። በዛም ራሳችን ወደ ማጣት እንደርሳለን። ለእኛ ያልተፈቀደው የራሳችን ለማድረግ እንሞክራለን። በትምህርት ደረጃ እንኳን ብናስብ እኛ መግባት የምንፈልገው ሌላ፣ ለእኛ የተሰጠው ደግሞ የተለየ ሲሆንብን በሶስት ነገር ላይ በደል እናደርሳለን። በራሳችን በጊዜያችን ስራችን። ምክንያቱም እያደረግን ያለነው ሳናምንበት ሳንወድበት የምናደርገው ነገር ለራሳችን ህመም ይሆንን። ከዛም ከምንም ሳንሆን እንቀራለን። ይሄ ከምን መጣ ብለን ብናስብ አንደኛ ዓላማ ተኮር ህይወትን ካለመኖር እናም ዓላማን ካለመከተል የወደድ ኮንሳውን እያደረግ ካለው የተሰጠ ነው። የተሰጠ ደግሞ ለአንተ ላይ መች ስለምችል ህይወትን ይረብሻል፣ ይመሰቀቅላል። ያልወደድነው ነገር ስናደርገው ውስጣችን ይረብሻል፣ ይጨንቃል። ራስን የማሳመን የመውደድ ያለበትን ሁኔታ የመቀበል ችግር፣ በራስ ያለመተማመን፣ ራስህን ከሌሎች ሰዎች ጋር የማወዳድ በውጭ ስታይ ሁሉ ነገር የሞላ እየመሰለ ውስጡ ግን እየተቃጠለ እያለቀሰ ውጭ ወደ ውስጥ እየኖርክ ከሆነ ሶስት ነገርን ታበላሻለህ። የራስህን ደስታ ለራስ ያልሆን ቦታ የራስህን እርካታ ባይሉንታ ታስረ ሁሉን ነገር እሺ የማለት ችግር ብኖር በፍርሃት ውስጥህን ሞልተ ማድረግ እየቻልክ በፍርሃት ምክንያት ኋላ ስትሆን ሶስት ነገር ታበላሻለህ። የራስን ፍላጎት፣ የራስህን ውሳኔ፣ የራስህን ክብር አነኝን በተመለከተ ያለህን እውነተኛ ስሜትን ለመግለጽ ማለቀ የሌላቸውን ምክንያትን ማረጋገጫ መጠቀም ሲጀምር ወደፊት ማንቀሳቀሳችለን። ምክንያቱም ሌላ ሰዎችን ተጠያቂ ተደረጋለን። ራስን ኃላፊ ማድረግ ያቅትህና ትወድቃል። በየትኛው መንገድ ይሁን በእውነት ህይወትን ለመለወጥ ፍላጎት ከሆነ ግላዊ ጉዳዮችን በተመለከተ ለራስ እውነተኛ መሆንና ከሚገባ በላይ ለራስ ታማኝ መሆን አሁን ባለህበት ነገር ላይ ረክተ ላለመቆም መወሰናለን። ነገ የተሻለ ነው። ሁሉም ነገር እንዳለው አይሆንም፣ ይቀየራል።